በድል ማግስት በድል ሰክረው በድል ፌሽታ እዛው ላይ መቸከልም በሚያሳዝን ሽንፈትም በሚያጋጥም ሽንፈት እዛው በሐዘን ቆዝሞ እዛው ተሸክሎ መቅረት ፈረንጆቹ ጋር የለም። ነገም ሌላ ቀን ነው። ጉዞ ይቀጥላል። ጉዞ ወደፊት ይቅርታ፣ በፓሪስ ሴን ጀርሜን የሶስት ለአንድ ሽንፈት ከአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የተሰናበተው አርሴናል እዛው ቦታው ላይ ሆኖ እየተብከነከነ እያሰላሰለ እያወጣ እያወረደ የሚቀጥለውን አመት እግር ኳሳዊ ጉዞ ማበላሸት አልፈለጉም። ይህ በደጋፊዎቹ ዘንድ ያለው ውልቃትና ስብራት በእግር ኳስ ፕሮጀክትና በባለሙያዎቹ ዘንድ እንደ ብልጭታ የሚታለፍ ነው። ህመሙ አብሯቸው ሊከርም ይችላል። ነገር ግን የነገ ስራ ይቀድማል። የነገ ፕሮጀክት፣ የነገ ህይወት ይቀጥላልና ሲነካኩት፣ ሲቆሰቁሱት፣ ሲገፋፉት፣ ሲያባብሉት፣ ሲያግባቡት ወደ ከረሙት ዙቢመንዲ በኤዱና ኤዱና ጄሰን በእነ ጄሰን አይቶን ሲነካካ የከረመውን ጉዳይ አንድሬ ቤርታና አርቴታ ሳጠናቅቁት አይቀርም። አንዳንድ የወረቀት ስምምነቶች ናቸው የሚቀሩት ይላል። እንደ ሀገሬ ሰው በፓሪሽን ጀርሜን የደረሰውን ሽንፈትና ከሻምፒየንስ ሊግ መወገዳቸውን ለማስተባበል የሚደረግ መፍጨርጨር ተደርጎ ይቆጠርና የሀገራችን ሰዎች ልክ እንደኛ ሀገር ባህልና ወግ ጉዳዮችን፣ ሽንፈቶችን ለመሸፋፈን የሚደረግ ማስተባበያ ተደርጎ ይወስዳል። እግር ኳስ ትልቅ ኢንዱስትሪ ነው። እንደዚህ አይነት መሸፋፈን እንደዚህ አይነት ማስተባበልና እንደዚህ አይነት ደጋፊውን ማግባባት በአውሮፓ እግር ኳስ ውስጥ ነውር ነው። ባህሉም ወጉም ፍልስፍናውም አይፈቅድም። ስለዚህ ለአንድሬ ቤርታ ዘጠኝ ተጫዋቾችን እንዲሸኝ ባቀረበው መሰረት በክለብ ውስጥ ብዙም የማያገለግሉ ሊሰናበቱ ግድ የሚላቸው ተጫዋቾች ስላሉ በእነዛ ቦታ በተለይ ደግሞ ጆርጂኖ ወደ ፍላሚንጎ ለመሄድ መፈለጉ ያንን ቦታ ክፍት ያደርገዋል። የፓርቴም የአንድ ዓመት ኮንትራት ስላለው ዙቢመንዲ ከሶሲዳድ ወደ አርሴናል መድረሱ ከዘጠና ፐርሰንት በላይ እርግጥ እየሆነ መጥቷል። በርካታ የአርሴናል ደጋፊዎች ለአርሴናል የዘንድሮ የፕሪሚየር ሊግም የሻምፒየንስ ሊግ ውድቀት አምበሉን ኦዲጋርድን ቴክኒካሊ ታክቲካሊ በጣም የሚተቹ የሚወቅሱ አድማጮች አጋጥመውናል። የኛም ልጅ አንዱ የፓቻ ታላቅ ቀንደኛ አርሴናል ደጋፊ ነው። እሱ የራሱን ስታትስቲክ አስደግፎ የራሱን የዓመት የጫዋታ ግንዛቤን በማስረጃ አቅርቦ ለአርሴናል ውጤት መቃወስ ግንባር ቀድሙ ተጠያቂ ኦዲጋርድ ነው ይላል። አርቴታስ በዚህ ጉዳይ አልባነነም ወይስ ደጋፊዎቹ ጥፋተኛ አርገው የሚኮንኑት ኦዲጋርድ ቁጥራዊ መረጃዎቹ ይሄን ያሳዩ? ብዙውን ቀን ስናይ ግን አነስተኛ ቁጥራዊ አሃዝን ከአንድ ጫዋታ ላይ የሚያገኘው ኦዲጋርድ እንደሆነ ለሁላችንም ግልጽ ነው። በነ ኦዲጋርድ ደረጃ በአርሰናል ደጋፊዎች የሚወገዙ ከሆነ እንደዚህ አይነት ቁጥራዊ አህዞች ወይም ስታቲስቲኮች ደግሞ ደጋፊዎች እጅ ከተገኙ በአርሴናል ዘንድ በአንድሬ ቤርታ እና በአርቴታ እጅ አይኖሩም ማለት የሀያኛው ክፍለ ዘመን ቀልድ ወይም ሸፍጥ ወይም ደግሞ ፌዝ ሊሆን ይችላል። ስለዚህ ከአርሴናል የሚሰናበቱ ተጫዋቾች ቁጥር ከዘጠኝም ላቅ ከፍ ሊል ይችላል። ስለዚህ ለውጡ በአንድ ሰው አራት አምስት ሰውን የመተካት አይነት ወደ ጥራት ያጋደለ፣ ወደ ጥራት ያዘነበለ፣ ወደ ጥራት ያተኮረ ነው። ዙቢ መንዲ በየትኛውም የእንግሊሽ ፕሪሚየር ሊግ ሳይሆን በየትኛውም አውሮፓ ባሉ ግዙፍ ትላልቅና ዝነኛ ክለቦች የመጫወትና የመሰለፍ ሙሉ በሙሉ አቅም ያለው ዙቢ መንዲ ወደ አርሰናል መምጣቱ ሌላ የሚያጓጓ፣ ሌላ በተስፋ የሚያቆይ አዲስ አመት ከፊትለፊታችን እንዳለ ግልጽ ሆኖ ይታያል። ምናልባት ይህ አመት ለአርቴታም በዋንጫ ካልተደገፈ የሚል ቅድመ ሁኔታ ተቀምጦ በውስጥ የሚያደርጉት ንግግርና ውል ሊኖር ይችላል። ከዚህ በኋላ የሚመጡ ተጫዋቾች የአርሴናልን ደካማ ጎን መቅረፍ፣ መድፈን ወይም ደግሞ ማሻሻል ሳይሆን ሙሉ በሙሉ የአርሴናልን ደካማጎን ሊቀርፉ የሚችሉ የጥራት ደረጃቸው ከፍ ያለ ተጫዋቾች እንደሚሆኑ ከወዲሁ እንገምታለን አንዱ ዙቢመንዲ ነው። ምክንያቱም በባርሴሎና በሪያል ማድሪድ ስፔሻሊ ሪያል ማድሪድ በጥብቅ ይፈለጋል። እንዲሁም ጓርዲዮላ ሲፈልገው ሊቨርፑል ሲፈልገው ነው እዛው ኮንትራቱን ሶሲዳድ ይፈረመው። በተለይ ሊቨርፑል ጨርሷል ተብሎ ከባለሙያዎቹ ከመልማዮቹ፣ ከስፖርቲንግ ዳይሬክተሮች ጋር ከተነጋገረ በኋላ የቀረበው የዝውውር ሂደት ያከፋፈል ሁኔታ ስላላስደስተው እሱን ያገኙበት መንገድም ብዙ የተወሳሰቡ ቅሬታዎች ስላሉ ሶሲዳድ መቆየት መርጧል። ይህን ዓመት በቃ በሶሲዳድ እቆያለሁ ማንንም አላናግርም ብሎ ነው ሊቨርፑሎች ላይ ኩርፊያ ፈጥሮ በሶሲዳድ መቆየት የፈለገው። ከዛ በኋላ ሮድሪ እና ዙቢመንዲን ሪያል ማድሪዶች ሊያጣምሩ ይችላሉ የሚባል ጭምጭምታ በይፋ ሚዲያ ላይ ወጥቶ ነበር። አሁን ግን አርቴታ የቀድሞ ቤቱም ነው የተጫወተበትም ነው የቅርብ ግንኙነት አላቸው። እዛው የባስክ አዎ የባስክም ተወላጅ ነው። ስለዚህ ትላንት ማታ ሲወጡ የነበሩ በሙሉ መረጃዎች ዙቢመንዲ ወደ አርሴናል ለማቅናት ከጫፍ መድረሱን ነው። ይሄ ሰሞኑን ካለው የሞራል ውድቀት የሞራል ድቀት ከሽንፈትን ለማገገም እንደዚህ አይነት ዝነኛ ተጫዋቾች ወደ ክለቡ ሲቀላቀሉ በመላው ዓለም ለሚገኙ ደጋፊዎች አዲስ ማነቃቂያና አዲስ ተስፋ የሚቀጥለውን አመት ደግሞ ከአርቴታ ጋር ብሩህ ነው ብለን እንድንገምት ያደርጋል። አርቴታን ለመውቀስ እግር ኳስ አትፈቅድም። አርቴታን በጣም ወቅሶ ለዘንድሮ አመት ተወቃሽ ለመጣው ውጤት እሱን ደግሞ እኛ ራሳችንን ነቃሽ አርገን ከቀረብን እግር ኳሳዊ አይደለም። አርቴታ ጥሩ ሰርቷል። የተበለጠው በትሪሊየን ዶላሮች በተገነባው ቡድን ነው። ከውድድሩ የወጣው በፕሪሚየር ሊጉም እንደ አራት በመቶ ዱላ ቅብብል ከኋላ ሳይታሰብ የሾለከው ሊቨርፑል ነው ሻምፒዮን የሆነው። ያው ለሶስት ዓመት ሁለተኛ መሆን ቀላል ባይሆንም፣ ደጋፊው ግን ሁለተኛነት ሰልችቶታል። እንደዚህ አይነት ሶስት ጥራት ያላቸውን ተጫዋቾች ከጨመሩ አርሰናል ሙሉ በሙሉ ገመዱን ሸምቀቆ አርቴታ አንገት ላይ ማድረግ ይችላል። በሚቀጥለው ዓመት መጨረሻ ይህንን አርቴታም የሚጠላው የሚያወግዘው የሚቃወመው አይመስለንም። በአደባባይ ሲቀሉ ሊል ይችላል። የሚፈለጉ አራት ተጫዋቾች ወይ ሶስት ተጫዋቾች ከመጡ አርቴታ ዋንጫ ለናፍቀው የለንደን ደጋፊ፣ በመላው ዓለም ላለ ለአርሰናል ደጋፊ የዋንጫ ቶታ ለመስጠት መንገዶቹ ቅርብ ናቸው። የመጀመሪያው በደመቀ ሁኔታ ለንደን የሚደርሰው ዙቢ መንዲ የስምምነቱ ወሬ ሚዲያውን አጥለቅልቋል። እኔና ፓቻ ይህን ፕሮግራም እየሰራን እያንዳንዱ የትዊተር ገጾችና ዝውውርን የሚያነፈንፉ ሰዎች በሙሉ የመጀመሪያ ገጻቸው የዙቢመንዲ ከሶሲዳድ ወደ አርሰናል መዘዋወር ነው። በሱ ዙሪያ አጭር መረጃ ፓቻ ይሰጣችኋል። አብዲና ፓቻነን ፕሮግራማችንን ላይክ አርጉ፣ በውጭ ሀገር ያላችሁ በሱፐርታንክስ ድጋፍ አርጉ፣ እንዲሁም ሚዲያ ግሩፕ አብዲራዋ ጅራዋ ሚሊዮን ጆይን አርጉ ሐምሳ ሺህ ሰብስክራይብ መድረስ አለብን እስከ ሐምሌ ሰላሳ ይህ ሁሉ ደጋፊ ይህ ሁሉ አድናቂ ይህ ሁሉ መርጦ ፈልጎ ለይቶ ፕሮግራማችንን የሚሰሙ ሺዎች ቴሌግራም ቻናላችን ልታጠናክሩ ይገባል እንላለን ቀጥታ ወደ ፕሮግራሙ ፓቻ የሶሲዳዱ የባስኩ ዙቢመንዲ ለንደን ኤምሬትስ ለመምጣት ከጫፍ ደርሷል፣ ተቃርቧል። እስኪ ለአድማጮች አጫጭር መረጃ እንስጥ። አዎ አባ ምሽት ላይ አባ የጊቭ ሚ ስፖርት ይሄ በመቀመጫውን በእንግሊዝ ለንደን ያደረገው ለንደን ክለቦች ቅርብ የሆነው እንዲሁም ደግሞ በሁሉም ክለቦች ዙሪያ በዝውውር በኩል የታመነ ትልቅ የእንግሊዝ ጋዜጠኛ ነው ወደ እያንዳንዱ ክለብ በመቅረብ በተለይ ከነ ፋብሪዚዮ ጋር ሂርዊጎ ፖድካስት የሚል የዩቲዩብ ቻናልም ከፍቶ አንዳንዴ በቪፒኤን አንዳንዴ ያለ ቪፒኤን ነው ያ ፕሮግራም በዩቲዩብ ቻናል የሚሰራው እና ለአድማጮችን በተደጋጋሚ ፕሮግራም በምንሰራበት ወቅት ምንጮችን ስለምንጠቅስ ያንን ሚዲያ እንዲያደምጡ በተለይ በእኛ ሰዓት አቆጣጠር ከስድስት ከሩብ ጀምሮ ላይቭ ፖድካስት አላቸው። በሶስት በአራት ቀን አንዴ ስትሪም ሲኖር ስኬጁል አድርገው ያስቀምጣሉ። አዲስ ዘገባ ብሬኪንግ ኒውስ አጠናክሮ መምጣት ሲፈልጉና የምሽቱ የመጨረሻ ዜና የሆነው እንዳለ ኤክስ ገጽን የተቆጣጠረው የማርቲን ዙቢመንዲ ጉዳይ ነው። በቤን ጃኮብስ አማካኝነት ነው አባ፣ መቀመጫውን ለንደን ያደረገ ለአርሴናል በተለይ ደግሞ ኖርዝ ለንደን ለአርሴናል ቅርብ የሆነ እና ይሄ ዘጋቢ አባ እንደሚለው በሁሉም ረገድ ከዙቢ መንዲ ጋር አርሴናል ስምምነቱን አጠናቋል። አሁን አባ ከዙቢ መንዲ ጋር ስምምነቱን አጠናቋልና ከሶሲዳድ ጋር አጠናቋል ይለያያል። ሊቨርፑል ያጠናቀቀው ስምምነት ከሶሲዳድ ጋር ነው። አሁን ይህን የዝውውር ሂደት አባ አንዳንዴ ሊቨርፑል ለምን አላዘዋወረም ባርሳ፣ ሙኒክ፣ ሲቲ፣ አሁን ደግሞ ማድሪድ ስንል በጣም አባ አንድ የተወሳሰበ ጉዳይ አለ ሊቨርፑል 51 ሚሊዮን ፓውንድ ጥሬ ቼክ ለስፔን እግር ኳስ ፌዴሬሽን አስቀምጧል። ሪሊስ ክሎዙ አክቲቭ ሆኗል። ሪያል ሶሲዳድ ተስማምቷል። በዛም ወቅት የተጫዋቹ ፈቃደኝነት ነበር የሚጠበቀው አየሩን ያቺን የባስክ ከተማ ጉፔስኮ እነሱ ያደጉበትን ስለሚወድ ተጫዋቹ አንድ ዓመት በዛ ለመቆየት ከቤተሰቡ ጋር ወሰነ። ስለዚህ ምንድን ነው የተጫዋቹ ፍላጎት እዚህ ጋር ውሳኔ ግዴታ ስላለ ዝውውሩ ሳይደረግ ቀረ። ሪያል ማድሪድ ባለፉት ወራት በአጠቃላይ ከተጫዋቹ ጋር የግል ስምምነት ለማድረግ ከየትኛውም ጊዜ በላይ ተቃርቧል፣ ከአርሰናልም በላይ በተለይ እንደነ ሪቬሎ ዘገባ ከሆነ። ነገር ግን ደግሞ የሪያል ማድሪድ አባል ሌላው ችግር ለስፔን እግር ኳስ 51 ሚሊዮን ፓውንድ 65 ሚሊዮን ዩሮ አክቲቭ የሆነውን ሪሊዝ ክሎዝ የሚያስቀምጥ ከሆነ የስፔን የፋይናንስ ስርዓት ከኮቪድ በኋላ የመጣው እነ ባርሳን ጭንቅ ውስጥ የከተተው ማድሪድን በብዙ ቢሊዮን እዳ ውስጥ ሆኖ ስቴዲየሙን ገንብቶ ነገር ግን ሚሊዮን በቢሊዮን አንድ ነጥብ አራት ቢሊዮን እዳ አለበት ማድሪድ፣ በስቴዲየሙ ግንባታ የተነሳ ይሄ በሀያ ዓመት የሚከፈል ነው። እና እነዚህ ሁሉ ችግሮች እያሉ ግን ማድሪድ ይሄንን ያክል የገንዘብ አቅም በፋይናንሻል ፌርፕሌ የሚያስመዘግብ ከሆነ የዘንድሮ ሻምፒየንስ ሊግ ውጤት አምና ያስገባው ገቢ ጋር ከታክስ በኋላ ተሰልቶ ማድሪድን ከባ ኪሳራ ውስጥ ያስገባል። ለዛ ማድሪድ 51 ሚሊዮን ፓውንዱን አክቲቭ ከማድረግ ይልቅ ይሄ አባ ተጫዋቾች ውላቸውን እንዲያፈርሱ ያለውን ህግ ለመጠቀም ሞከረ። ያ ደሞ ሊሆን አልቻለም። አርሴናል ደሞ በትልቁን አድቫንቴጅ ለንገር ዙቢመንዲን ለማስፈረም የተቃረበበት በሁሉም ረገድ የተስማማበት የወረቀት ስራዎች ብቻ እንደሚቀሩ ነው ቤን ጃኮብስ በምሽቱ ፖድካስት የገለጸው። ይሄን እንግዲህ አባ የማታው ዘገባ ላይ ያገኘሁት መረጃ ነው። እያንዳንዱ አርሴናል ሮብ ምሽት ከሻምፒየንስ ሊግ እግር ኳስ ውጪ ሲሆን 117 ሚሊዮን ፓውንድ ይዞ ነው ውጪ ሆኖ፣ ያቺ ደግሞ ከፍተኛ ትርፍ ናት። በተለይ አባየ የእንግሊዝ ኤፍኤ ፒኤስአር ብሎ ፕሮፊት ኢንደ ሳስቴኔቢሊቲ ሩል ካመጣ በኋላ ክለቦች ካላተረፉ በሚያወጡት ልክ ትርፋማነትን ማያስመዘግቡ ከሆነና የኪሳራ መጠናቸው ከ105 ሚሊዮን ፓውንድ በላይ ከሆነ ከታክስ በኋላ ደግሞ ከፍተኛ ቅጣት ነው የሚጠብቅ። በዚህ ረገድ እንግዲህ አርሴናሎች ይሄን አድቫንቴጅ በመጠቀም የዙቢመንዲን አክቲቭ የሆኑን ሪሊስ ክሎዝ ለመክፈል ቼኩን ለስፔን ፌዴሬሽን አስቀመጡ። እንደ ሊቨርፑል የተጫዋቹ ውሳኔ ደግሞ ወደ አርሴናል ስምምነት ፈጸመ። ስለዚህ ቼኩን ጎሮ ቀጥታ ለሶሲዳድ ነው እንጂ የሚሰጡት ለስፔን ፌዴሬሽን ነው የስፔን ፌዴሬሽን ነው አክቲቭ የሆኑን ሪሊስ ክሎዝ ከ ክለቦች ተቀብሎ የሚሸኘው አሁን አርሴናል ቶማስ ፓርቴን ያስፈረመበት መንገድ ሀምሳ ሚሊዮኑ ለስፔን ፌዴሬሽን ነው የሚቀርበው ያ በሁሉ ጌ የመጣው ከኮቪድ በኋላ የኪሳራውን ባላንስ ለማድረግ አሁን ፔሬዝ በሂጎ ታቬዝ አዲሱ የስፔን እግር ኳስ የፌዴሬሽን ዋና ኃላፊ ጋር ምንም አይነት ስምምነት አላደርግም የሚሉት ዋነኛ ምክንያት አይደል ግን የዘነጋነው ነገር አለ የፓሪስ ጀርሜንና የአርሴናልን ጨዋታ በምንዘግብ ቀን እስኪ ውጤቱን ገምቱ ብለን ሁለት ቀን ፕሮግራሙ ሰዓትን አንድ አድማጭ መቶ ፐርሰንት ግምቱን አግኝቷል። ሙስጤ ሙስጤ ሙስጠፋ ሁለት ለአንድ ፓሪስን ጀርመን ያሸንፋል አዎ ብሎ ገምቷል። ግን አልጠቀስም አልጠቀስም። ይህ ገማች እጅግ በጣም ይቅርታ እንጠይቃለን። ዛሬ በአድማጮች ፊት ልናመሰግነው ልናደንቀው ይገባል። ሙስጤ ሙስጠፋ ሁለት ለአንድ ፓሪስ ሴንት ጀርመን ያሸንፋል ብለ ተሳክቶልሃል። እጅግ እጅግ እጅግ በጣም አድርገን ነው የምናደንቅ። ላዘገየነው አድናቆት ላዘገየ ነው ክብር ይቅርታ እንጠይቃለን። ዙቢ መንዲ ወደ አርሴናል ቀጥል ፓች አሁን አባ ይሄ የዝውውር ሂደት እንዳለ በቅርብ ቀናት ተጠናቆ ተጫዋቹ ያው የዝውውር መስኮት ህጋዊ አድር ተጫዋች የምታስመዘግብበት ጊዜ ሲፈቀድ የአርሴናል ንብረት ይሆናል። አሁን ባለው ሁኔታ ግን ሁሉም ነገር ተጠናቆ ከስምምነት ላይ ተደርሶ አሁን የሕክምና ምርመራ አንዳንድ ሂደቶች ናቸው። ይሄ በወረቀት ደረጃ የሚሰሩ የኮንትራት ስምምነት አምስት ዓመት ተኩል ይፈርማል። አንድ መቶ ስልሳ አምስት ሺህ ፓውንድ ሳምንታዊ ደሞዝ እንደሚሆን ቤን ጃኮብስ ገልጿል። ከዛም በኋላ ነፋብሪዚዮም ይሄን ጉዳይ ኮንፈርም አድርጓል። ነገር ግን አባ ሚካኤል አርቴታ ለምን ይመስላል አባ ማርቲን ዙቢመንዲ እንደምታስታውሷ በጃንዋሪ ላይ ነው ቅድመ ስምምነት ለማድረግ ትልቅ ስቴጅ አርሴናል የመጀመሪያ ዙር ኢኒሻል ድርድሩ በጥሩ ሁኔታ አጠናቆ እስካሁን ድረስ ጉዳዩን በውስጡ ሃንድል አድርጎ ልክ የውድድር ዓመቱ ሊጠናቀቅ ሲል ይሄ ወደ ቢዲንግ ዋርስ ከመግባት ከፍተኛ የዝውውር ሂሳብ ከመክፈል ከ በአምስቱ ትላልቅ ሊጎች ከሚገኙ ትላልቅ ክለቦች ጋር ተፎካክረ ሂሳቡን ደግሞ ይሄ ሻሽ ክለብ ለድርድር ብሎ ሰቅሎ ከፍተኛ ችግር ውስጥ ከመግባት በፊት ቀደም ብሎ አባ ያስፈረመበት የራሱ የሆነ ምክንያት አለው። በቡድን ውስጥ የሚያጣው በተቃራኒው ደግሞ ከሚገባበት አባ ይሄ ጭንቅ ተጫዋችን አንድን ተጫዋች ልታስፈርም ስትል የማድሪድ አይነት ክለብ አለ ያን ተጫዋች ያስፈልገኛል ብሎ ያስብ እንጂ እንዴት ሊነጥቅ እንደሚችል አንተም አታውቅም፣ በምን አይነት ክራይቴሪያ እንደሚያመጣ እና የማርቲን ዙቢመንዲ ላይ አባ አንድ በግሌ የማስበው ቴክኒክ አለ ተጫዋቹ ያለው ነገር ግን በአርሴናል የአማካይ ስፍራ የጠፋ ከዚህ ፕሮግራም አባ ቀደም ብሎ ስለ አደም ዋርተን አንስተን ነበር። ፓሲቭ ፓሰር ነው ብለን ስናነሳ ነበር። ይሄ ኳሊቲ እስቲ አባ በደንብ ከተመለከትክ የፕሪሚየር ሊጉ ቶፕ ፋይቭ ቡድኖች ውስጥ በደንብ ነጥለ አንዳንድ ተጫዋች እናውጣ። ሊቨርፑል ቤት ፋይናል ሰርድ አባ ሳላ ፓሲ ፓሰር መሆን ይችላል። ከጀርባ ያለውም አርኖልድ አማካይ ስፍራ ላይ ያለው ማካሊስተር፣ ሶስት ተጫዋቾች በቅንጅት ይህን ሚና መወጣት ይችላሉ። አንደኛ በማንችስተር ሲቲ ቤት አባ ተመልከት፣ ፎደን፣ ዲብሮይን፣ በርናንዶ ሲልቫ በዚህ በኩል አይታሙ። በፈለገ ብቃት መውረዱስ ቢሆኑ ጣጣቸው ያለቁ ኳሶችን ለማገናኘት ከበቂ በላይ ናቸው። እያንዳንዱን ክለብ አባ ብትመለከት አንድ በአንድ በተናጠት ቼልሲ ቤት ብትመጣ፣ አባ የኮል ፓልመር የፔድሮ ኔቶ አማካይ ስፍራ ደግሞ ከዚህ ፕሮግራም በኋላ የምንሰራው ሮሚዮ ላቪያ። እያንዳንዱ ቡድን ውስጥ ቶ አባ ማንቸስተር ዩናይትድ ቤት በደንብ ከተመለከት ብሩኖ ፈርናንዴዝ አለ። እንዲሁም ይህን ኳሊቲ በይበልጥ የሚያሟላ ተጫዋች በመካከለኛ ቡድን ውስጥ አባ ብትመጣ ደግሞ እንደነ ሞርጋን ሮጀርስ እንደነ ሞርጋን ጊብስ ዋይት አይነት ተጫዋቾች አሉ። አርሴናል ቤት ግን ይህንን ሚና ብትፈልግ አታገኝም። አባ ለምሳሌ አባና ራይስን፣ ፓርቴን፣ አሁን የሚወቀሰውን ኦዲጋርድን አንሳ። ጣጣቸው ባለቁ ፓሶችና ይሄ ገዳይ የሆኑ ፓሶችን ክሬት ለማድረግ አርሴናል ተደጋጋሚ የቡድን ቅንጅት ይፈልጋል እንጂ በልዩነት አማካይ ስፍራው ላይ ነጥሮ ሊወጣ የሚችል እንዲህ አይነት ፓሰር ቡድኑ የለውም። በተቃራኒው ደግሞ የነዚህ ፓሰሮች ትልቁ አቅማ በምን መሰለ ባላንስ ኦፍ ዘጌም ነው። ጨዋታውን በደንብ ስለሚያነቡ ያልተጠበቁ ፓሶችን ባልተጠበቀ ቦታ ፓስ ማድረግ ይችላል። አሁን ትልቁ ቴክኒክ አይተኮና በቶኒ ክሩስ እነ ቪኒሽስ ጁኒየርን በእጁ እየጠቆመ ቦታ እያሳየ የሚሮጡበትን ክፍተት አሳይቶ ነው ፓስ የሚያደርገው። አንድ ቡድን ላይ ሊደር ስትሆን፣ በኳስ ረቂቅ የሆነ አማካይ ስፍራ መሪ ስትሆን፣ እንዲህ አይነት በልዩነት ፓስ የሚያደርግ የተጫዋች አቅም ያስፈልጋል። አርሴናልን አሁን ፒኤስጂ ከበለጣቸው ትላልቅ ጥራቶች መካከል ቪቲኛ እና ጆዋዎ ኔቬስ ያላቸው ቴክኒክና የኳስ እምቅ ሜዳን የማንበብ ቴክኒክን ስትመለከትና አርሴናል ቤት ባለው ፍላጎት ደረጃ ያ ቴክኒክ መጥፋቱ የእንትኑ ውጤት ትልቁ ክፍተት ይመስለኛል። በሁለቱ ክለቦች መካከል ያለው ጥራት እና አሁን የዙቢ መንዲያ በትልቁ ቴክኒክ ምንድን ነው እንዲህ አይነት ፓሶች ላይ ተጫዋቹ የተዋጣለት ነው በደንብ አባ አድማጮችም እንዲያስታውሱ በዩሮ 2024 ሮድሪን ሰከንድ አፍ ቀይሮ ከገባ በኋላ እንደውም የስፔን ብሔራዊ ቡድን በሁለተኛ 45 የማጥቃት አቅሙ ከፍ አለ። ከእንግሊዝ ወደ ፋይናል ሰርድ በቀላሉ ቡድኑ መግባት ቻለ። በተለይ ደግሞ ዲያጎናል እና ሴንትራል ፓሶቹ የተመጣጠኑ፣ ኳስን በደንብ መረዳት የሚችል አንድ ጥሩ ሽፋን የሚሰጥ አማካይ ካለ በነፃነት አማካይ ስፍራን በልጠ ተጋጣሚን ለማሸነፍ ውጤታማ አማካይ ነውና በስተመጨረሻም ከሲቲ ወደ ሊቨርፑል ከሊቨርፑል እንግዲህ የተጫዋቹ ማረፊያ ኤምሬትስ እንደሚሆን አሁን ላይ አንድ መቶ ፐርሰንት ያው ኮምፕሊት የሚለውን ቃል አባ አልተጠቀሙም እንጂ በሁሉም ነገር ቅድመ ሁኔታዎች ከስምምነት ላይ ደርሰዋል። ትራንስፈር ኮንፊርምድ ምትለው ጽሑፍ ብቻ ነው የምትጠበቀው። ሙስጤ ሙስጠፋ ፓሪስ ንጀርሜን ሁለት አርሴናል አንድ በማለት ልዩ አድናቆት አለን። ሁለት ቀን ከምናምን አዘግይተናል። ዙቢመንዲ ወደ አርሴናል ማጠቃለ ያለ ባቻ አው አባ ከይቅርታ ጋር ለአንድ አራት ደቂቃ አንድን ጉዳይ ለማንሳት ነበር። ከትናንት በስቲያ ጨዋታው እንደተጠናቀቀ በሐሙስ ምሽት የዩኤፋ ዩሮፓ ሊግ ጨዋታ በኋላ ቴሌግራፍ ጸሐፊዎች ሰፊ ዘገባ በአርሴናል በኩል ይዘው ወጥተው ነበር። በተለይ ቡድኑ ስለጎደለው ኤክስ ፋክተር ያ በልዩነት ፈጣሪ ገዳይ ተጫዋች በዘጠኝ ቁጥር ቦታ የሚያስፈልግ ሁነኛ ተጫዋች ቡድኑ አለመኖሩ ለፓሪሽን ሽንፈት ዋነኛ ምክንያቱ ተብሎ እየተነሳ ነው እና በአርሴናል ቤት፣ አሁን የአርሴናል ቦርድ አባላት የተስማሙበት አንድ ተጫዋች አለ፣ ለማዘዋወር በቃ አሁን ወስነው ነው ወደ ዝውውሩ ለመሄድ። ቪክቶር ጊክሬስ የአርሴናል ተቀዳሚ ነው አሁን ስለሚመጡ ገና ሩመርሶች ከማሰብ ይልቅ ይሄ ተጫዋች በአርሴናል ቤት ፊት ያደርጋል አያደርግም? ስለሚለው ነገር ማሰብ። ምክንያቱም አርሴናል ከተጫዋቹ ኤጀንት ጋር ዛሬ ሳይሆን የዛሬ ዓመት ተገናኝቶ ተጫዋቹና ኤጀንቱ በጠየቁት የቦነስና የደሞዝ ክፍያ ምክንያት ነው ኤዱና ጀይሰን አይቶ ያልተስማሙት። ያኔ ደግሞ ውል ማፍረሻው መቶ ሁለት ሚሊዮን ዩሮ ነበር ወደ ዘጠና ሚሊዮን ፓውንድ ገደማ። አሁን ግን ተጫዋቹ በ72 ሚሊዮን ዩሮ እስከ 5960 ሚሊዮን ፓውንድ ይገኛልና፣ አይ ከቻምፒየንስ ሊግ የሁለተኛ ዙር የሰሚ ፋይናል ጨዋታ መጠናቀቅ ቀደም ብሎም አንድሬ ቤርታና የአርሴናል ኃላፊዎች ከፍተኛ ድርድር አድርገዋል። ለመወሰን ግን አርሴናል ቤት በጣም ስካውት ሲደረግ ሲመለመልና በአርቴታ ደግሞ ሲመረጥ የነበረው ተጫዋች በሚያስገርመው ነገር ቤንጃሚን ሼሽኮ ግን፣ ለአርሴናል ደግሞ ለቡድኑ ለሚታየው ገጽታ ደግሞ ያስፈልጋል ብሎ ቤርታ ያመነው ቪክተር ጊክሬስ ነው። አሁን አባ አንድ ሃሳብ ለአርሴናል ደጋፊዎች ለማቅረብ ነው። ሼሽኮ ጊዜ ይፈልጋል። እድገቱ ገና ነው። ገና ሃያ አንድ ዓመቱ ነው። ሁለት ዓመት ነው በሌብዥክ ቤት ያየነው። በጥሩ ሁኔታ እያደገ ያለ ግን አባ ዋንጫ ለማንሳት በቀጥታ አምጥተው ይሆናል ወይ አይሆንም ብለም የምትመዝነው ልምድ ካላቸው ጋር አሁን እነሳካ በቂ ልምድ እያገኙ ነው። ትሮሳርድ አሉ፣ ራይስ አለ፣ ሳሊባ አለ፣ ማርቲኔሊ አለ ምናምን እነ ጋብሪኤል አሉ፣ እነ ራያ አሉ፣ ዋይት፣ ቲምበር እና ሊውስ ስኬሊ፣ ካላፊዮሪ አሉ። ወጣቶች፣ ልምድ ያላቸው እነዚህ ተሰባጥረው አንድ ኢነርጂ ያለው አጥቂ ቢመጣ የእድሜው ጉዳይ በአንዳንድ ጉዳይ ላይ ማተር ችግር ሊሆን ይችላል እንጂ ሙሉ በሙሉ ፐርፌክት ለመሆን ይሄ ምርጥ እድሜ ላይ ነው። ግን እየተገነባ ያለ በወጣቶች በአብዛኛው የተገነባ ቡድን ቢሆን ሳይኮሎጂካሊ ሊጎዳ ይችላል። አሁን ግን እነዚህም እንዲህ ከፈረሙ ያላቸው ኤክስፒሪንስ እነ ራይስ ያላቸው ረሃብ፣ እነ ሳካ አሁን ያለው ፍላጎት ሲታይ የሚመጣው ወጣት አጥቂ በሞራል ረገድ በዋንጫ እየተራቡ በዙሪያው አሉ፣ ውጤት የሚፈልጉ ስለዚህ ሞር ሳይኮሎጂካሊ ፍሪ አድርጉትና ኢነርጂን ይጠቀማሉ። አንደኛ ደግሞ የጎል አኩሬሲ ሲው ከዕድሜው በላይ ነው። ያ ግን አባ ስዊድናዊው በአንድሬ ቤርታ በኩል አንድ መቶ የታመነበት አጥቂ ሆኗል። ለምን አሁን አርሴናልና የተኮን አባ ማይነስ የሚደረጉ ኳሶች በስተው እና ለዛ ደግሞ ሚና ካሰብክ ይሄ ሲዲናዊ ፖዚሽኑ ከባፍራርቃል ከሀብርት ጋር እና አድማጮች፣ ፔፕ ጋርዲዮላ አርቴታ ላይ አድፍጧል። ዛሬ ወደ ሳውዛምፕተን ያቀናና ካሸነፈ የነጥብ ልዩነታቸው እኩል ይሆንና በግብ ነው የሚለያዩት። ሁለተኛነቱን ለመንጠቅ ፔፕ ጋርዲዮላ አድፍጦ እየመጣ ነው እንደ ሞሪስ ግሪን፣ እንደ ታይሰን ጌይ እንደ ዩዛን ቦልት አድፍጦ የመጨረሻውን ስፒድ ጊሩን አስገብቷል። እሱም በተመለከተ አንድ ፕሮግራም አለን። አርቴታ ከኋላው የነበረው ፔፕ ትከሻ ሊለካካ የዘንድሮን ዓመት የበላይ ሆኖ ለማጠናቀቅ አርሰናል በግብ ክፍያ ቢበልጥም ግቡን ለማጥበብ በነጥባቻ ለመሆን ወደ ሳውዛምፕተን ያቀናል። እሱን አንድ ፕሮግራም እንሰራለን። በጉዳት ሲሰቃይ የነበረ አንድ ጥቁር እንቁ፣ ጥቁር ፈርጥ እስታንፎ ብሪጅ ላይ አለ። ሮሚዮ ላቪያ የአርሴናልም የሊቨርፑል ከፍተኛ አዎ፣ የዝውውር ኢላማ ነበር። የርገን ክሎፕ አጠናቋል ተብሎ ተወርቶ ነበር። ከካሴዶ ጋር አንድ ላይ ልባቸው ሸፍቶ ወደ ቼልሲ ሄደዋል። ይህ ኮኮብ ወደሚፈለገው ፎርም ወደሚፈለግበት ብቃት እየተመለሰ ነው። ፓቻ አዲሱ ኮኮብ በሳንፎ ብሪጅ እያለ ነው። ስለሱም አንድ ፕሮግራም ይኖረናል። ሌሊት ዘጠኝ ሰዓት ከምናምን ለአስር ምናምን ጉዳይ ነው። ከዚህ በላይ መቀመጥ ለእግር ኳስ ቤተሰቡ ዘገባ ለማቅረብ ሳይሆን ራሳችንን በአምቡላንስ አስጭነን ወደ ሕክምና ማዕከል ለመውሰድ ካልሆነ የኔ ከዚህ በላይ መቀመጥ ስፖርታዊ ሳይሆን እግር ኳሳዊ ጦር ነው። እኔ ወደ መኝታዬ። ፓቻ ማይኩን ይዞ ይቀጥላል። ሰላም ቆዩም። አብዲና ፓቻንን ባብዲ ራዋቲው